ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ክቡራትና ክቡራን አድማጮች፣ ተመልካቾች በያላችሁበት የዓለም ጥጉ ሁሉ ሰላምታዬ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ሮብ ረፋድ ይመጥናችኋል ያልኳቸው አጫጭር የአገር ቤት መረጃዎችንም ማሰማችኋለሁ። መልካም ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መረጃዎችንም እንድትከታተሉ በአክብሮት እጠይቃለሁ። ቀጥታ ወደ መረጃዎች ነው ማልፎ። መረጃዎች እንግዲህ በ ሀገራችን ኢትዮጵያ በኦሮሚያ ክልል እንዲሁም አማራ ክልል እና አንዳንድ አሜሪካ እና ኤርትራንም ጨምሮ አንዳንድ ጉዳዮችን እያነሳን አብረን እንቆያለን ማለት ነው። በኦሮሚያ ክልል ዘመቻ ሺህ ግንባሮች በኦሮሚያ ተጀምሯል። እንግዲህ ከዚህ በፊት መስዋዕትነት የከፈሉት መታሰቢያ ነውም ተብሎለታል። ኦኔግ በአንድ መቶ ሰማኒያ ግንባር ነው እንግዲህ ውጊያ እየከፈተው። የዚህ ግንባር ብዛት አስፈላጊነቱ እንግዲህ የስርዓት ወታደርን ለመበታተን በማዕከላዊ ስበት ተረጋግጠው እንዳያዋጋ ያደርጋል። ተወርዋሪ የምንለውም ኃይል ማዛባት፣ ግራ ማጋባት ይሆናል ፋይዳው እንግዲህ ለኦኔግ ይጠቅማል ማለት ነው። ከነዚህ ግንባሮች ውስጥ ውስን ግንባሮች ሲቀሩ ሌላው የማሳሳሻ ግንባር ሆኖ ይቀጥላል ማለት ነው። በአጠቃላይ የኃይልን መበታተን ኃይልን በታት ነው፣ ማምታት ነው። እንግዲህ የግንባሩ ብዛት ጠቃሚነቱ እንግዲህ በኦሮሞ ነፃነት ግንባር የግንባር ውሎ ታሪክ ከፍተኛ ግንባር ከፍቶ ውጊያ መክፈቱ የመጀመሪያ ጊዜው ነው። ከመቶ ሰማንያ በላይ ግንባሮች ናቸው እንግዲህ የከፈተው አንዳንድ ከተሞችንም በቁጥጥር ስር የማድረግ ስራ ይሰራል ነው የምለው ኦኔግ። ከዚሁ ጎን ለጎን እንግዲህ በሸዋ ቀጠና መከላከያ በማህበራዊ ትስስር ገጽ ላይ መግለጫ የሚመስሉ ነገሮችን ለጥፏል። ደመሰስ ናቸው የኦሮሞ ነፃነትን ነው የምለው እንግዲህ። መከላከያ ደመሰስኩኝ ካለ መመታቱን በትክክል ማረጋገጥ ይቻላል ማለት ነው። ብዙውን ጊዜ አማራ ክልል ላይ በደፈጣ በሚመቱበት ጊዜ ደመሰስ ናቸው የሚል መልእክት ነው የሚያስተላልፉት። ይሄ የወታደራዊ ቋንቋ ነው። በሰሜኑ ጦርነት ወቅትም እንግዲህ እንዲያየት ለመሰስናቸው ነገሮችን አብረን ስንሰራ በነበርንበት ሰዓት ማለት ነው። እኛ መከላከላን ደግፈን የመንግስት ኮሚኒኬሽን የሚያወጧቸው መረጃዎችንም ተግባራዊ እያደረግን ለህዝብ ስናስተላልፍ ነበር። በዛን ሰዓት የትግራይ ታጣቂዎች ቲዲኤፍ ደሴ ከተማን አልፎ በሚሄዱበት ጊዜ የመንግስት ኮሚኒኬሽን አቶ ደመሰስ ናቸው እያለ ነበር። ይሄ ደመሰስ ናቸው፣ እኛ አሁን በምንድን ነው ሴኩሪቲ ኮድ አድርገን የወሰድነው? ሲመቱ እጅ ላለመስጠትና ክፍተት ላለማሳየት ደመሰስን የሚል ነገር ያሰማሉ ማለት ነው። አሁን በሸዋ ከተማም ደመሰስ ናቸው የሚል መልእክት አስተላልፏል መከላከያ። ደመሰስ ናቸው ካለ ኦኔግ እንግዲህ የጀመረው ዘመቻ ተሳክቶለታል ማለት ነው። እንግዲህ በርካታ ቦታዎች ላይ ነው ውጊያ የተከፈቱ የእነዚህ በርካታ ግንባሮች ውጊያ መከፈት፣ አንደኛ በመሀል ሀገር ያሉ ኮሮች አሉ። ራሱን የቻለ ኮር አለ። ወለጋ አንድ ኮር ይንቀሳቀሳል፣ ወይም ደግሞ አንድ እዝ ይኖራል ብለን እናስባለን። አንድ እዝ የምንለው እንግዲህ እስከ አርባ ሺህ ምናምን ሰራዊት የያዘ ነው። ይሄ እዝ ቢያንስ አራት አምስት ስድስት ግንባር ውጊያ ስትከፍትበት ኃይሉን ይበታትናል። ተረጋግቶ አንድ ቦታ ላይ ኃይል እየጨመረ ተወርዋሪ እየላከ ተከበብኩ የሚለውም ከከበባ ውስጥ እያወጣ ተረጋግቶ ውጊያ ማድረግ አይችልም። ሁሉም ግንባሮች ላይ ጦርነት ሲከፈቱ ኃይሉን ይበታትናል። ተወርዋሪ አይኖርም ማለት ነው። ጠላት ውጤት ያገኛል ማለት ነው። ኦኔጋውን በርካታ ግንባሮች ላይ ውጊያ መክፈቱ ለሱ ትልቅ ነገር ይፈጥርለታል ማለት ነው። ምናልባት የአካባቢው ማህበረሰብ በዚህ ውጊያ ልክ እንደ አማራው ክልል ኦኔግ ነው እንዲህ አደረገ በማለት አንዳንድ ሞርተሮችን ከባድ መሳሪያዎችን መንደር ላይ የመወርወር ሁኔታዎች መረጃ እየወጡ ይገኛሉ። እንግዲህ አማራን ህዝብ፣ የገጠመው ፈተና የኦሮሞን ህዝብ እየገጠመው እንደሚገኝ ነው። አሁን ከመሀል ኦሮሚያ መረጃዎች እየወጡ የሚገኙ ማለት ነው። ኦላ ወይም ደግሞ ኦኔግ እንዳደረገ ተደርጎ ህዝቡ እንዲነሳ ነው። ይሄ ህዝቡን ለማነሳሳት ህዝቡ ሆ ብሎ ኦላ ላይ እንዲነሳ ነው። እንግዲህ በተወሰነ መልክ በተወሰነ መልክ ልክ እንደ አማራው ክልል ህብረተሰቡ ቀለብ አውጥቶ ባይመግበው ቦላን ያው እንደ ምሽግ ተጠቅሞበታል። የተወሰነ ከህብረተሰቡ ጋር የተወሰነ ስምምነትና የተወሰነ አግሪመንት አለው ማለት ነው። ምናልባት ሬሽን እራሱ ከመከላከያ ነው ተላልፎ የሚሄድለት መከላከያ ውስጥ ሰዎች አላቸው። መኪና እስከነ መኪና ነው የሚገባላቸው። በስህተትም ይሁን በቀጥታ መሳራም ሲታጠቅ የነበረው ሁኔት በዚህ አይነት አካሄድ ነው፣ መሳሪያ እየመጣላችሁ ነው ውሰዱ። አብዛኛው ኦነግ የሚጠቀምባቸው መኪናዎች የቴሌኮሙኒኬሽን፣ የኢትዮጵያ መገናኛ የቴሌ መኪናዎች፣ የመንግስት መስሪያ ቤት መኪናዎች በብዛት ቀለሞቻቸውን እየቀየሩ አብዛኛው አርማዎቻቸውን እንኳን ሳያጠፉ ኦነግ እየተጠቀመበት ይገኛል። እነዚህ እነዚህ ሁሉ የፌዴራል ፖሊስ መኪናዎችን ሁሉ እየተጠቀምበት ነው የሚገኘው ቀለም ቀይሮ ታርጋ እየቀየረ መኪና በዚህ በዚህ እየመጣላችሁ ነው በዚህ ግቡ በዚህ ውጡ እየተባሉ መረጃ እየተሰጣቸው በዛ አይነት መልክ እየተጠቀመ ይገኛል ማለት ነው። እንግዲህ አሁን በአማራ ክልል ላይ መጠነሰፊ ውጊያዎች በተለያዩ ቦታዎች ላይ እየተደረጉ ይገኛሉ። በተለይ ጎጃም ከተና ውጊያዎች የቀጠሉበት ሁኔታ ነው ያለው። እንግዲህ በደ ባህር ዳር የሚወስዱ መንገዶችም ዝግ የሆኑበት ሁኔታ ነው ያለው። መሀል ሀገር ላይም ደግሞ እንደዚህ አይነት ውጊያና ውጥረቶች በሚኖሩበት ጊዜ የፋኖ ድርሻ ምን ይሆናል? መሀል ሀገር እንዲህ አይነት ውጥረቶች በሚኖሩበት ጊዜ አማራ ክልል አካባቢ ያሉ እንቅስቃሴዎች ደግሞ ራሱ አገዛዙ ክረምት ከመግባቱ በፊት አዲስ ዘመቻ ጀምራለሁ እያለ ይገኛል። ይሄንን ፋኖቹ መቀልበስና ወደ ራሳቸው እቅዱን ወደ ራሳቸው ማዞር ይጠበቅባቸዋል። ምናልባት የኦሮሞ ነፃነት ግንባር ኦላ ከፋኖ ጋር ባይነጋገርም በአንድ ጠላት ላይ ነው እንግዲህ እየሰሩ የሚገኙት። መነጋገር ቢኖር ደግሞ ትልቅ ውጤት ያመጣል ብለን እናስባለን። ግን ችግሩ ምንድን ነው? በአንድ ጠላት ላይ ይሰራሉ፣ ከአንድ ጠላት ጋር ይዋጋሉ፣ ጠላት ነው ያሉትን እየመቱ ይገኛሉ። ግን አይነጋገሩም፣ አይወያዩም። በስልኩ እንኳን ሌላው በሀገር ውስጥ ቀርቶ በውጭ ተወካዮቻቸው አማካኝነት እንኳን እስካሁን ምንም አይነት ኮሚኒኬት የተደረገ ነገር የለም። ይሄ ትልቅ ድክመትና ስህተት ነው። ምናልባት ለብልጽግና ጥሩ አድቫንቴጅ እና ጥሩ እፎይታን የፈጠረበት ሁኔታ ነው ያለው ይሄ ተቃዋሚ ቡድኖች መንግስት ላይ ትኩረት አድርጎ የሚዋጉ ቡድኖች መነጋገር ቢኖር እኔ እንዲህ ላድርግ ነው አንተ እንዲህ አድርግ ተባብሎ መነጋገር ቢኖር መተሳሰብ ቢኖር እንዴት ያለ ለውጥ ይመጣ ነበር አሁን ግን እነሱ በአንድ አይነት ይሰራሉ ግን መነጋገር የለም ልክ አማራ ክልል ላይ እንዳለው አይነት ነገር ማለት ነው ፋኖ አልተስማማም ፋኖ አንድ አልሆንም ፋኖ ወደ ማዕከላዊ ይዘህ አልመጣም ይባላል ግን ጦርነት ላይ በጣም የሚገርም ምንም አይነት ክፍተት ሳይፈጠር ሁሉም በጥላት ላይ እየሰራ ይገኛል። ሁሉም በጥላት ላይ ይሄ የከሌ ቡድን ነው የከሌ ቡድን የከሌን ቡድን አይወድም ይባላል። ግን ብልጽግና ውጊያ ሲከፍትባቸው፣ ያንን የብልጽግናን ውጊያ እኩል አንድ አይነት ነገር ነው የሚቋቋሙ ማለት ነው። እኔ ከየከሌ ጋር ስለተቀያየምኩኝ የከሌን ስለማልፈልግ ብልጽግና በዚህ በኩል ይለፍ ብሎ አንድም ያሳለፈ ጥላት የለም። ትልቁ ነገር አንዱ ይሄ ነው። ግን መነጋገር የለም። ኦላና ፋኖ ቢነጋገሩ ኦላ መሀል ሀገር ላይ ነው ያለው፣ ፋኖ ዳር ነው ያለው። እንዴት ነው የሚለውን አሁንም ትልቅ የስልጣን ሽኩቻ ተራርቆም አብሮ ሆኖም የሚታይ በሽታ ነው እንግዲህ የሆነው ማለት ነው። ይሄ ደግሞ ለፌዴራል መንግስት ጥሩ አርቫንቴጅ ይጠቅሟል፣ ፈጥሮለታል አለመነጋገራቸው። ሌላው ቀርቶ ከህዋት ጋር ራሱ እየተነጋገሩ ነው፣ አብሮ እየሰሩ ነው። ውሸት ነው። አብሮ ቢሰሩ ኖሮ ገና ድሮ ጦርነቱ ያልቅ ነበር። በጣም የሚገርማቸው ይሄ የሚባለው ነገር ሁሉ ውሸት ነው። ፋኖ መሳሪያ ከዚህ አግኝተዋል፣ ፋኖ መሳሪያ ከዚህ ተሰጥቶታል፣ ይሄ ሁሉ ውሸት ነው። ፋኖ መሳሪያ በቀጥታም ይሁን በተዘዋዋሪ ወደድክም ጠላህም፣ አመንክም አላመንክም፣ ፋኖ መሳሪያ እያገኘ ያለው ከአንድ ተቋም ብቻ ነው እስካሁን፣ እሱም መከላከያ። ለፋኖ የሰጠው ግብፅ የለም፣ የሰጠው ሱዳን የለም፣ የሰጠው ኤርትራም የለም። ይሄ ሁሉ ዘበትና ውሸት ነው። ፎቶዎችን እየለጣጠፉ ዘመነ ከኤከሌ ጋር ተገናኝቷል፣ እስክንድር ከኤከሌ ጋር ተገናኝቷል፣ ኤከሌ ከኤከሌ ጋር ተገናኝቷል እያሉ የሌሎች ሀገሮችን መሪዎችን እና አንዳንድ ጉዳይ አስፈጻሚዎችን ፎቶ እያመጡ የሚለጥፉት ይሄ ከእውነት የራቀ ውሸት ነው። ይሄ ሊታወቅ ያስፈልጋል። ፋኖ መሳሪያ የሚያገኘው ተተኳሽ የሚያገኘው ከሚማረከው ከሚመታው ካምፕ እራሱ ከመከላከያ ነው። ሌላ የትም ቦታ ላይ እስካሁን ያገኘ ነገር የለም። ይሄ በዚህ አይነት መልክ ሊታይ ያስፈልጋል። ሌላው አነጋጋሪው አምባሳደር ሬዳዋን ሁሴን ኢትዮጵያን ወክለው በለንደን ስብሰባ ላይ ተገኝተዋል። ስብሰባውን የሚያነጋግረው እንግዲህ በለንደን ሱዳን በሌለችበት ለሱዳን የገቢ ማሰባሰብ ተብሎ መጀመሩ ነው። እንግዲህ አነጋጋሪ ያደረገው ተብሏል። በተለይ በሱዳን በእርስ በርስ ጦርነት እጇ አለበት የተባለው ሀገር ዩኤ በስብሰባው መገኘቷ ነው። እንግዲህ ፈጥኖ ደራሽን በንጹሃን ላይ እያደረሰ ያለውን ጭፍጨፋ ዩኤ በምትለግሳቸው መሳሪያ ነው ተብሎ እንግዲህ ሱዳን ለተለያዩ ሀገሮች ሪፖርት ያደረገችበት ሁኔታ ነው ያለው። ሱዳን በሌለችበት ቦታ ላይ ለሱዳን እርዳታ እናሰባስባለን ብሎ ዋና ተሰላፊ ሆኖ ነው እንግዲህ የዩኤ ሰዎች የተገኙ። ይሄ በጣም አነጋጋሪ የሆነበት ኢትዮጵያ በአንድ ወቅት ስትታማ ነበር። ነገር ግን ገለልተኛ ሆኗ የመቀጠል አይነት ሁኔታ ነው በኋላ ላይ ያሳየችው። ስሟ አሁን በዚህ ጉዳይ ላይ አልተነሳም እንግዲህ። በጣም የሚገርመው ሬድዋን ሁሴንም እንግዲህ ኢትዮጵያን ወክሎ በዚህ ስብሰባ ላይ ተገኝቷል። በጣም የሚገርመው ከሁለቱም ቡድን የሱዳን ፈጥኖ ደራሽ እና የአልቡራን ቡድን አንድም የተገኘ ነገር የለም ነው የተባለው። እንግዲህ እነሱ በሌሉበት ድጋፍ ማሰባሰብ ስራዎች የተሰሩበት እንደገና ደግሞ ዋና ተሰላፊ የግንባር ተሰላፊ የሆኑት ዩኤ ሴትዮዋ ባሏ ሞቶ ውሽማው ቀብር አስፈጻሚ የሚሆንበት አይነት ነገር ማለት ነው። ጎበስ ለቃሉ ቅርታ አድርጎልኝ እና እንደዛ አይነት ነገር ነው እንግዲህ አሁን እዚህ ለንደን ላይ የተመለከት ነው። በሌላ መረጃም ትራምፕ በኤርትራ የሚገኘውን ኤምባሲ አያስፈልገኝም ይዘጋልኝ ብሏል። እንግዲህ ኤርትራን ጨምሮ ከአስር በላይ ሀገራት ኤምባሲዎች እንዲዘጉ ትራምፕ መመሪያ ያወጣበት ሁኔታ ነው ያለው። ትራምፕ እንግዲህ አሜሪካን ቢያንስ ከ ገቢ ወጪ ሲወጣ የነበረውን ገቢ እንዲገባ ወይም ደግሞ ወጪ ለመቀነስ ከፍተኛ ስራ እየሰራ ይገኛል። ብዙ ተራድኦ ድርጅቶች ከአሜሪካ የሚነሱት እንደ ዩኒሴፍ ጨምሮ ኢትዮጵያ ውስጥ በተለያዩ ቦታዎች እንደ ሀገር የተለያዩ ቦታዎች ላይ በማንገድ ስራ በተለያዩ ሰዎች የተወሰነ ስራ ሰርቶ እርዳታን እንዲያገኙ ሲያደርግ የነበረው ዩኒሴፍ በዚሁ በአሜሪካ ነው። ዩኤስኤዲ ጨምሮ በርካታ ድጋፎችን ትራምፕ ያቆመበት ሁኔታ ነው ያለው። ይሄም የአሜሪካን ውጪ ለመቀነስ ያደረገ እርምጃ ነው። አሁንም ለአንድ ኤምባሲ የሚወጣውን ወጪ ኤምባሲዎችን የመደረብ የአስር ሀገር ኤምባሲዎችን ነው እንግዲህ ትራምፕ አሁን እየዘጋ የሚገኘው። የሚዘጉ ኤምባሲዎች ዝርዝርም ወጥቷል። ካናዳ፣ በኤርትራ፣ በሌሶቶ፣ በዲሞክራቲክ ኮንጎ፣ በማልታ፣ በመካከለኛ አፍሪካ ሪፐብሊክ፣ በገንቢያ፣ ደቡብ አፍሪካ እንግዲህ የመሳሰሉትን ሃምሳ ፐርሰንት በመቶ ወጪ ለመቀነስ ነው ተብሏል። እንግዲህ ገና ወደ ሰላሳ ከፍ ይላሉ ነው የተባለው። እንግዲህ ከኤርትራ ጋር እንግዲህ በናይሮቢ በኩል ይገናኛሉ ተብሏል። ከሌሎች ሀገሮችም በተመሳሳይ በእንደዚህ አይነት ሁኔታ የሚገናኙበት አሁን አሜሪካ ናይሮቢ ኤምባሲ አላት። ከናይሮቢ ደግሞ በኤርትራ ኤምባሲ አለ። በእነዚህ አማካኝነት ከኤርትራ ጋር ይገናኛሉ ማለት ነው። እንግዲህ ይሄንን ነው እያደረገ ያለው ትራምፕ። እንግዲህ ሰላሳ ሀገሮችን ኤምባሲ የሚዘጋ ከሆነ አስቡት፣ ሰላሳ ሀገሮች ላይ ኤምባሲ አንድ ኤምባሲ የሚኖረው ሰራተኛ የሚኖረው ወጪ፣ እንደዚህ እያለ ወጪዎችን ለመቀነስ የሚያደርገው ዝናን ነው እየሰራ ያለው እንግዲህ ትራምፕ። በተመሳሳይ እንግዲህ በአማራ ክልል አገዛዙ ዘመቻውን የሚጀምረው እኔ ነኝ ብለዋል። እንግዲህ ክረምት ከመግባቱ በፊት ተብሏል። እንግዲህ ለሚዋጉት ሚሊሻና አድማ ብተና በእያንዳንዱ የተወለዱበት ሰፈር የከተማ ቦታ ስጦታ አዘጋጁ ተብሎ ትእዛዝ ተሰጥቷቸዋል እንግዲህ በደንብ እንዲዋጉ ነው ተብሏል እንግዲህ አድማጮቻችን ተመልካቾቻችን ሰሞኑን ከብርሸለቆ ስልጠና ወስዶ የወጡት የተወሰኑት ከተማ ቦታ ተሰጥቷቸዋል አንድ መቶ አምሳ ካሬ ለሌሎችም ከተማ ቦታዎች እንዲዘጋጅ ስጦታ ፋኑን በቁርጠኝነት እንዲዋጉ እንግዲህ ለአንዴና ለመጨረሻ ክረምት ከመግባቱ በፊት ባለን ኃይል ተጠቅመን ውጊያ እናደርጋለን እያሉ ይገኛሉ። በምስራቅ ጎጃም መንገዶች ተዘግቷል። ወደ አጎራባች ከተሞች እና ወደ ባህር ዳር የሚሄደው መንገድ መዘጋቱ ነው እንግዲህ የተገለጸው። በአማራ ክልል ሁለት ዓመት ሊደፈን ጥቂት ግዛት የቀረው ጦርነት አሁንም የቀጠለበት ሁኔታ ነው ያለው። ትላንት ከትላንትና ወዲያም በተለያዩ ቦታዎች ላይ እንግዲህ ጎንደርን ጨምሮ ጎጃም፣ ወሎ፣ እንዲሁም በሸዋ የተለያዩ ቦታዎች ላይ ውጊያዎች ሲደረጉ ነበር። በአማራ ክልል በቋራ ሰራዊት እያንቀሳቀሱ ይገኛሉ። አሁንም ሰሞኑን ቋራ ከባድ ውጊያ ነበር። ሰሞኑን በተወሰነ መልኩ ደግሞ ጋብ ብሎ ነበር። ትላንትና በዳንግላ በወታደራዊ ፓትሮል ላይ የደረሰው ጉዳት ከባድ እንደነበር የተገልጿል። ወደ 18 ወታደር ወዳው እንደሞቱ የተገለጸው በደፈጣ ነው የተመቱት ፓትሮል ላይ። በጋሸናም አርቢት አጤ ውሃም የእውር ድንብር ተኩስ ሲተኩሱ ነበር። ቀደም ሲል ደፈጣ ተሰርቶ ማመታታቸው ይታወቃል። ትላንትም እንግዲህ ፋኖ መጣ እያሉ ምንም ነገር መልስ ባሌለው ቶክስ ሲደረግ ነበር። አማራ ክልል ላይ የሚደረጉ ውጊያዎች እንግዲህ ከፍተኛ ዋጋ እንዲከፍሉ የተደረጉት አንደኛ የደፈጣ ውጊያ ነው። ይሄ የደፈጣ ውጊያ በርካታ ወታደሮችን በልቷል። ውጊያ አሁንም የቀጠለበት ሁኔታ ነው ያለው። እንግዲህ አንዳንድ ቦታዎች ላይ አድማጮቻችን፣ ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር በሌሎች የግንባር መረጃዎች እንገናኛለን አንዳንድ የአፍሪካ ሀገሮች በጣም አነጋጋሪ ስራ እየሰሩ ይገኛሉ አሜሪካን ያለ ቪዛ እናስገባም ያሉ የአፍሪካ ሀገሮች አሉ እሱንም የምንመለስበት ይሆናል ማለት ነው መረጃውን አጠናክረን እንግዲህ አሜሪካ ከሀገሯ ያለ ፊዛ የምታባረረውን የአፍሪካ ሀገሮችም እኛ ማንን ሁላችንም በዘጠኝ ወር ነው የተወለድነው አሜሪካም ያለ ፊዛ ሀገራችን እንዳትገባ የሚሉ የአፍሪካ ሀገሮች እንዳሉ በጣም ፈገግ አስብሎኛል ደስም ብሎኛል አፍሪካ እንደመሆነ ይመጣል አድማጮች ተመልካቾች፣ በዚሁ ሰናበታችኋለሁ። ሰላም አሉልኝ፣ ሰላም ሁኑልኝ።